ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የወርቅ የቤት ፋሚሊዎች፣ እንዴት ናቸው ማናቸው ወይ አለብስ ገርምስ ግን በጣም ጤና ፈጣሪ ክብሩ ይስፋ። በጣም ሰላም ሰላማቸው የበዛ ይሁንላችሁ። ሀገራችን ሰላምና ጤና እያርግልን የዘውትር ምኞታችን ነው። ቤትን ሰብስክራይብ ላይ ሼር አድርጉኝ በቴትና ጠይቃችኋለሁ። እንዴት ናችሁ? እንዴት ናችሁ? ጨረቋ የጨረቃ ልጅ፣ ጀግና የጀግና ልጅ፣ ኩራት የኩራታሞ ልጅ፣ በእናት ኩራት፣ በአባት ኩራት፣ በአገሯ ኩራት፣ በማንነቷ ኩራት አዳም እያሳበጠች ነው። አዳምን ጨርቅ የጣለ ነው ጀግና። አሁንም ይውለት ካልቀረ፣ ጀግና አሁንም ይውለት። የእኔ ልኢልት ልኢልት እኮ ነው። እኔ ከአሁን በኋላ ስሚሽን ልኢልት ነው እንጂ ሌላ ምንም አልልሽም። ፈጣሪ ጥሪ የሆነ እንጂ ካልቀረ ይውለት፣ መንታ መንታ ይውለት ካልቀረ ነገር ግን ፈጣሪ ጥሬ ሆነ፣ ምንም ማድረግ አንችልም። የኔ ውድ ውድ እኮ ነሽ። ከምንም ማይገኝ ከምን ከምን ከምን ከምን ጋር ማትገናኝ ውድ ነሽ፣ ከውድም ውድ ነሽ፣ ዳይመንድ ነሽ። ካልቀራ ጀግናው አሁንም ነፍሷ ሲጋነው ነው እንጂ የተቀበረው፣ አሁንም ይጠራል። ስም ያለው አሁንም ይጠራል። በማ ጀግና የወለደ ሰው ዘላለም ይጠራል። የተቀበረው ስጋ ነው እንጂ የበሰበሰው ስጋ ነው እንጂ የሞተው ስጋ ነው እንጂ ጀግና የወለደ ሰው እስከ ዘላለም ይጠራል። በማ በጀግንነቱን በጀግንነቱን ይጠራል እድሜ ልክ ይጠራል፣ ዘላለም ይጠራል። ስሙ ቢሞትም አይጠፋም። አሁንም አሁንም ደግሜ ደጋግሜ ጀግናው ይውለት ጀግናው የጀግና ልጅ ይውለት። በጣም ነው ማደንቃት እንግዲህ። አንድ ሴት ምክንያት ህዝቡ እየተፋጀ ነው። ወይ እድል፣ ወይ እድል፣ ታድላ ታድለሽ፣ ታድለሽ ተናንቆ ሰው ተናንቆ ሲሞት አንድ ሎኮስ አድርገሽ ዘሮ ብለሻል። አዳበ ያበደ ነው። የኔ ኢልት አባ አብዳሜ ወባዩ ሁላ ያብደ የቀወሰ ነው። ምን አባተ ሊሆንልሽ ላንቺስ ምን አባተ ሊሆንልሽ፣ የኔ ውብ ሀገር፣ የኔ ጨረቃ፣ የኔ ህይወት እንደው ምን ሊሆንልሽ፣ እንደው ምን ይዋጥነን? እንደው እንደው እንደው እንደው እንደው እውነት እንደው ምን ቀን ነው ግን ቀንሽ? ምንድን ነው የተወለደሽ ቀኑ? ምንድን ነው እንኳ ወራዙ ይቅር። ቀኑ ቀኑ የተወለደሽ ቀኑ ምንድናት? ማን ያሳደገሽ ግን ማን ነው ያሳደገሽ? እውነት ቡታጅራ ውስጥ እንዳንችን ሴት አለ እንዴ? አለ ብዬ አላስብም። ምድር ልቅምቃሚ ነው እንጂ እንዳንችነት ቡታጅራ ውስጥ አለ ምለው የተባለ ልጅ አለ ብዬ አላስብም፣ አልገምትም። ጀግናው ይውለት፣ ጀግናው ይውለት፣ ጀግናው ይውለት። ተኪ ካለም ይውጣ። እንዳንቺ ተኪ ካለ መትኪያ ካለ አሉ፣ ግን ግን ይውጡ ካልቀራ ይውለት። ምን ላርግሽ የእኔ እናት። አዳሜ እንግዲህ እዚህ ጋር ያዙኝ ልቀቁኝ ፈላጣኝ ቆረጥ እያለ ነው ትላንትና መቼ ሰማችሁ ተፈንክቶ ነበሩ ተፈናክቶ ተፈናካክቶ ነበሩ አንዳንድ ሴት እና እኔ ተኝቼ ልስጥቅ ሲባል የሚቀረበው ሰው የለም በሩቅ ነው የሚሸሸው አንድ አንድ ሰው ደግሞ ለምኖ መጥቶ እኔ እንደዚህ ነው ብሎ ይረጫል አንዳንድ ሰው ደግሞ ስለምንም አይገኝም። መቼም ቤተሰቦች ልንግራቸው የረከሰ እህል ብዙ ሰው ነው የሚሻማው። የረከሰ እህል ላይ ብዙ ሰው ነው የሚሻማው። የወደደ እቃ ላይ ነው ሰው ማይሻማው። የተረከሰ እቃ ላይ ሀብታም ሆነ ድሃም ሆነ ይሻማል። እሺ የተረከሰ እቃ ላይ፣ የረከሰ እቃው ላይ በጣም ዛሬ ይሄን እርክሷል። በጣም አሁን ጤፉ ረከሰ ካሉ ሀብት ድሃም ያለው የሌለውን ይሻማላ፣ ግን ውድ ሲሆን ማንም አይጠጋም። አሁን ውድ ነገር ላይ ፈጣሪ ይጥላችሁ፣ እናንተ ውድ ነገር ላይ ውድ ዳይመንድ ላይ ይጥላችሁ። አሜን በሉ፣ አሜን ብላችሁ ተቀበሉ። ውድ ዕቃ አሁንም ግዙ እናንተ ውድ ዕቃ ለተሻሙ፣ የረከሰ ቃል አትሻሙ። እዚህ ጋር አንድ አንድ ሰልባጭ ለብሶ በሰልባጭነት ያዙ ሊቆቁኝ አለው ያለው ነው የሚባለው። አንድ አንድ ስተሞ አንድ ብረንድ ለብሶ 48 ሰዓት አመት ምናምን ሙሉ ይሽከረከራል። አመት ሙሉ ስሙ ሰማይ ተሰቅሏል። ሰው በማንነት ነው እንጂ በልብስ አይደለም። ሰው በማንነት ነው እንጂ በጌጥ አይደለም። ሰው በማንነት ነው እንጂ ቁሳቁስ ነገር አይደለም። በቁሳቁስ መንቀሳቀስ በዚች ልጅ ያያት ነኝ። በቁሳቁስ ማትደነግጥ፣ በቁሳቁስ ማትልቦ ማትሰጥ፣ በቁሳቁስ በማይረባ ነገር የራሱ አሳልፈ ማሰጥ እኔ በዚች ልጅ ላየዋት አየዋት እንደዚች ዓይነት አሁንም ትውለድ። ጌታ መስክር እንደዚች ዓይነት ልጅ አሁንም ይውለድ። ማናቸውም ትውለዱ የዚች እድል ይደርሳቸው። እናንተን በእውነት ነው የምላችሁ። ዘውትር የሚኞቴ ነው ማጸነ፣ ለእነሱ ማጸነ። ሴት ከወለደ ወንድ ወልጀለሁ ክብሩ ይስፋል። ጌታ አሁንም ወንድ በወንድ ወልዳለሁ ብዬሽ አስቤያለሁ። በፈጣሪ ዘንድ ከሆነ ሴት ልጅ ከሰጠኝ ግን እንደዚች ዓይነት ሴት ይስጠኝ። በፍቅር ዓይነት ልጅ ሴት ይስጠኝ። የዘውትር የሚኞቴ ነው የፍቅር የአይነት ልጅ የፍቅር የአይነት ማፀነን የፍቅሪ የአይነት ልጅ ለኔ ማፀነን ይውጣኝ። የፍቅር ልጅ አይነት ልጅ ለኔ ማፀነን ትዬ ትሸክማኝ የዛ ውትርምኞቴ ነው። ከወለደ ማለት ነው ካልቀረ ማለት ነው። ጀግናው ካልቀረ ሞት ካልቀረ ሞት ማንኛውም ይጠራል። ግን ሞቶ አልሞተም፣ ስሙ እስከን ይጠራል፣ እስከ ዘላለም ይጠራል። ጀግና ያለ ሰው ጀግንነቱም ይጠራል። ስም ያለ ሰው በስምነቱ ይጠራል። ያለው ሰው ግን እንደሌለው ሆኖ የተቀበረ ያለ ያለው ሰው እንደሌለ ሆኖ ሊስትሮ ጠራጊ፣ ካልሲ አጣቢ፣ ካልሲ ማስተንግተው የሚዘረው እስካሁን ያለው እንደሌለው ተቀብሮ ያሉት አሉ። በቡቱቶ ደግሞ ማይሻማ ሰው አሁንም ይስጠን። እኛ በቡቱቶና በቁሳቁስ ማንሻፈድ ማንወድቅ ሴት ነን። አሁንም ነገም ዛሬም እንደዚህ ቸልል ልጅ ይስጠን። የዘውትር ምኞታችን ነው። እንደዚህ ያልኩኝ ዛሬ በእውነት በጣም ደስ ያለኝ በአንድ ልጅ ምክንያት አምስት ስድስት ወንድ ሲጣሉ ደስ ነው ምላይ። ድሮም በአገራችን እንደዛ ነው። አንድ ሴት ምክንያት ስድስት ሰባት ወንድ ሲፋጃ፣ ሲፈናካከል፣ ሲታሰር ደስ ነው ምላይ። ለምን ጀግና ስለሆነች። ገና ማቸ ገና ታያላችሁ። ገና ገና ገና ውሃ ማቸ ሞቀ ገና ፀሐይ መቼ ወጣ? ውሃ መቼ? ገና ነው። በጣም ነው ማጠንቃት። በጣም በጣም ነው ማጠንቃት። ጀግንነቷ፣ ኩራትነቷ፣ አነጋገሯ፣ አስተያየቷ፣ አስተላላማም መዷ እ አስተሳሰቧ እንድዝች እንደል ሰው እንጃ፣ እኔ በሕይወት ዘመን አላጋጥመኝም። ጀግናን ይላሉ፣ ግን ጀግናም ጀግና አለው፣ ጌታም ጌታ አለው። ኮረውባት በምንነትቱ የኮራው ባት በማንነትቱ የኮራው ባት በቁሳቁስ አይደለም፣ በብር አይደለም፣ በጌጣጌጥ አይደለም፣ በብትቱ አይደለም። በማንነቱ በማንነቱ በማንነቱ የሚኮራ ሰው ዘላለም መጥሪያ በጣም ያምራል። በማንነቱ የሚኮራ ሰው በብትቱና በሰልባጭ የሚኮራ ሰው ወርቀም ቅርብ ነው። አለው አለው የሚለው የሚታይ ሰው ወርቀም ቅርብ ነው። ይሰምጣው ይሰምጣው። ነገር ግን በጣም እኔ የሚለው። ለዚች ልጅ አናት ላይ ማትወርዱ ምክንያት ገረመኝ። የዚች ልጅ ማትወርዱ ምክንያት ዛሬ ይህች ቆሻሿ ወንዝ ዳር ላይ በምንድ በጀልባ ስተሽከረከር እሷን ዘግዝቃችሁ የምትሳደብ ምንን ከካም ሰዎች ናቸው? ምንን ቆሻሻ ሰዎች ናቸው? እሱን ዘግዝቃችሁ ያችኛው የምተዳምሉት እናንተ ትላም ከስረኛው ትል የሚወርዱ ሰዎች ከፍቅርዬ እኩል ልታደርጉ ትታገላላችሁ። እናንተ ፕሌን ቤትገዝ ብትሰጠን ከፍቅርዬ እኩል መሆን አትችልም። ከፍቅርዬ በታች ናት እንጂ ከፍቅርዬ በላይ መሆን አትችልም። ችሎታም የላትም አቅምም የላትም። ይህን ግን ታውቃላችሁ። ፍቅርዬ ምን ጊዜም በላይ ናት እንጂ በታች አይደለችም። ፍቅርዬ ደግሞ ምን ጊዜ ወንድ ናት እንጂ ሴት አይደለችም። እኔ ሴት ናብዬ አላስባትም። ወንድ ናት፣ በወንድም ወንድ ናት። እናቷ የወለደች ወንድ ናት። ለስም ሰው ወንድ ተወለድኩ ይላል። ከወንድ ጀግና አራት ጊዜ ይቺ ልጅ ወንድ ናት። ለእኔ ከምንም በላይ ትታየኛለች ነገር ግን የማንም ልቅምቅም የሰው ልካቅም ቢያቅም አይደርክም እንዳላችሁ፣ እሷን የምታሳድቡት፣ እሷን የምታቋሽሹት፣ እሷን ዝቅ አድርጋችሁ የሚታዩት የእናንተ መጨረሻው ዝቅታ ነው እንጂ የእሷ ካፍታ ነው እንጂ የእሷ መጨረሻ አላያችሁም። ገና ገና ገና ጉዱን ታያላችሁ። ይሄ ገና ገና ሀሁ ብላ ጀምራለች፣ መጨረሻው ግን በጣም ትልቅ ነው። ትልቅ ቦታ ደርሳለች። በደንብ እናቃለን፣ ምኞታለን። ተስፋ አላት በጣም ደግሞ የኩራታ ሞልጅ ስለሆነች ተስፋ መችም አትቆርጥም። የእሷ ያለው እንጀራ ማንም አይበላም። የእሷ የተጋገረው እንጀራ ማንም አይበላም። ማንም ይነካሳው የለም። በእውነት በጣም ነው፣ በጣም ነው የምታሳዝናኝ፣ በጣም ነው የምታሳዝነው። እቺ ልዕልት እቺ ፀሐይ፣ የወጣው እባብ የምትመስል እባብ። በቃ እባብ አለ እባብ ሲወጣ እንዴት ነው፣ ሽጭልጭልጭልጭል አይልም? እንደዚህ በቃ ለነጭልጭል ናት በቃ እባብ ላይ ቆሻ አይተታቃላችሁ። ስለዚህ ጭልጭል ናት። እዚች ልጅ ላይ ከዚች ልጅቷ ላይ ወረዱ ከዚች ልጅቷ ላይ ውረዱ፣ እናንተ ባትወርዱም ብትወርዱም የእሷ ዝቅት አታዩም፣ የእሷ ከፍታ ነው የሚታዩት። እናንተ የእሷ ከፍታ ነው የሚታዩት። ከፍታ ታያላቸው እንጂ ዝቅት አታዩትም። የእሷ ደስታ ነው የሚታዩ፣ የእሷ ልቅሶ አታዩም። እንደዚህ ያልኩኝ ቪዲዮ ጨርሼዋለሁ። ሰላማችሁ ይብዛ።